ዋው ዋው እውነት፣ እኔ እንደዚህ የማግባት ሀሳብ የለኝም እንጂ ሀሳብ ቢኖረኝ አስባችሁታል? አማቸን ነበረ ለሰርጌ ጊዜ ጣሪች ማስጨፍረው ትላላችሁ። እንዲ ጭፈራ አንደኛ አይደለ እንዴ ዛሬ ያው እንደምናውቀው ቡራና ሀይም ያልመጡ የሆነ ቦታ ላይ እንስን የሆነ ነገር አይቼ ከዛ ዞር ዞር ስል ጭራሽ ብሩኬ እየጨፈረ ምናምን ነገር ከፅጌ ጋር ብቃላ ለመሰላችሁ፣ በጣም ነው ደስ ያለኝ። ለማንኛውም ግን፣ ምክንያቱም ይህን ቦታ ያነበብኩትኝ ና የሰማት ነገር የሚያስጠላ ነበረ። ይህንን ደግሞ ቪዲዮ ሳይ ከምሽት ደስ አለኝ። ቡራ ጭፈራ አልተቻለም አልተቻለም። ተው እንጂ ተው። ሀይና ብሩኬ ሰርጋችሁን አቅርቡትና እንደው የሰርጋችሁ ቀን ብሩኬ እንደዚህ ሲቀውጠው ሲውረገረግ እንየው። በዝቅ በቁመቱ ማለት ነው ትላላችሁ። የምር እንዲህ ጭፈራ፣ በነገራችን ላይ እኔ እንደዚህ ጉራጌኛ ጭፈራ ብዙ ጊዜ እሞክራለሁ ምናምን አልችልም፣ ግን ደስ ነው የሚለኝ ይሄ እንትኑ ጭፈራው ማለት ነው። ይሄ አሁን እኔ በማንኛው ወገቤ ነው የሚጨፍረው ደርቆ አስ ደርቆ ከዚህና ከዚህ እየተመላለስን፣ አስባችሁታል። እንዲ የመዳም ስራ አደርቆታል፣ ወገብ የለም ትላላችሁ። ለማንኛውም ግን ያው ምን ማድረግ አይቻልም፣ አታማሩ፣ አመስጋኝ ሁኑ። እንግዲህ ነገ በአለው ይመስላል። እንዲ ቅዳሜ ቅዳሜ ቅዳሜ ነው፣ አመስጋል። ኦኬ ቅዳሜ ያው እሺ ብርቅርቅርቅ ብለው አይ ቲንክ የሚመጡልን ይመስለኛል እንደሚመስለኝ ማለት ነው ሀይሚዬኔ ና ተናፍቀሻል ሸበላሽን እንኳን አይ ነው አንቺን ባለማየቴ ቅርቅር ብሎኛል ቅር ቢለኝም ቅራሪ አላገኝም መጠጣ ነበረ ግን ምንም ማድረግ አይቻልም ያጋጥማል ትላላችሁ ውዶቼ